ኢና ሊላሂ ወኢና ኢላይሂ ራጅኡን። በአማራ ክልል መካነ ሰላም ላይ በመስጊዱ ላይ የሚገኙት ኢማሙንም ጨምሮ በመስጊድ ውስጥ የነበሩ ሙስሊሞችን ሁሉ የታጠቁ ኃይሎች መተው ገለዋቸዋል። አሁን በዚህ ሰዓት እንኳን ይህንን ቪዲዮ እየሰራሁኝ ፋኖ በመካነ ሰላም አቡበከር መስጊድ ላይ ከሙስሊሞች ጋር እየተተዋከሰ ይገኛል። አልሐምዱሊላህ በጣም ደህነኛሁን። በጣም ለውጣለኛ ኡስታዚ ምን አጋጥሞ ያው በአጋጣሚ ዛሬ ሳምንት ትንሽ ኮላ ሊጠጠር ገጠመኝና፣ ኮላ ሊጠጠር ለኦፕሬሽን አድርጌ ነበረ። ይህን የቁርአን አያ ስሙማ ፈከይፈ ኢዛ ጀማዕናሁም። ይህንን ወንጀል የሚሰራ ሰው ሰላትን ከተወሰው በላይ ወንጀለኛ ነው። ዝሙትን ከሚሰራ ሰው በላይ ወንጀለኛ ነው። ስለ ሬቻ በዓል

አህለን ወሰህለን መርሃመን ሰላሙ አለይኩም ወረህመቱላሂ ወበረካቱህ። ተከበራችሁ የተከበራችሁ የቻናል ተከታታዮች ባላችሁበት የአላህ ሰላም ዝነተረዳቻ ንታላሻላ ዛሬም ከምግብ እንድትመለከቱት አነጋገር የተወደዱ እንዲሁም ደግሞ እጅግ እጅግ በጣም የሚያሳዝን ነገር ተሰምቷል። ከምግብ እንድትመለከቱ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጅዑን እኛም የአላህ ነን፣ ወደ እርሱም ተመላሽ ነን። እንግዲህ በወሎ መካነ ሰላም የተፈጠረውን ሰምታችኋል። አመሻሹን ከኢሻ በኋላ ሙአዚኑ ሳይቀር እንግዲህ የመስጂዱ ኢማም ሳይቀር ዘበኞቹ እንዲሁም ደግሞ ሌሎች ጭምር ኢማሙን ጨምሮ አምስት፣ አራት ሰዎች እንደተገደሉ እየተነገረ ማለት ነው። ሙአዚኑ አዛን እያለ እንግዲህ አዛኑ ሳይጨርስ ነው እንደተገደሉ ጭምር በታጠቁ ኃይሎች ማለት ነው። በፋኖች እንደተገደሉ ተነግሯል። ኢና ሊላሂ ወኢና ሌራ እጅግ ያሳዝናል። ብዙ ሙስሊሞችን ያሳዝነው እንግዲህ አሁንም በዛው በአቅራቢያው እንዳሉ ወደ ገጠራማ ክፍሉ ወጥተው ከከተማ ወጥተው እንዳሉ ነው እየተነገረ ያለው። አላህ የሸሂድነትን ጸጋ ያጎናጽፋቸው። ለቤተሰቦቹ አላህ ሶብር ይስጣቸው። እናንተም ዱአ አድርጉላቸው። የተለያዩ ቪዲዮዎች አሉ። እንሻላ እነዚህን ቪዲዮች እንመለከታለን። እንዲሁም ደግሞ እህት ወንድሞቼ፣ የባካችሁ አሁንም ድረስ ፋኖን ገሌን ምናምን የምትሉ ሰዎች አላችሁ፣ የምትደግፉ አላህን ልትፈሩ ይገባል። በሞራልም ሆነ በእንግዲህ ገንዘብ የምትደግፏቸው እነሱን የምትወዷቸው አላችሁ። በጣም ሙስሊም ሆናችሁ ከእናንተ የማይጠበቅ ማለት ነው። ነገ አኬራ ቤታችን ያሳጣናል። ከእንደዚህ አይነት አጸያፊ ተግባር ልንርቅ ይገባል። እንሻላ አላብዛባችሁ። የተለያዩ የምንማማርበትን ቪዲዮ አለ እንዲሁም ደግሞ ዛው አቡበከር አህመድ ከራሱ አንደበት ማለት ነው ምላሽ ሰጥቷል። እንግዲህ እንደታመመ ሁላችሁ የምታውቁት ነገር ነው። ሌሎች ኡስታዞች የሚያስተላልፉት መልእክት አለ። ኢንሻአላህ የእነዚህን ቪዲዮዎች በጋራ እንመለከታለን። ከመጪውም በላይ ይህንን ቪዲዮ ግን ላይክ ላይክ እያደርጋችሁ ለመላው ሙስሊሞች እንድታደርሱልኝ በአክብሮ ጠይቃለሁ። ወደ ቪዲዮ አለፍኩላችሁ። ኢና ሊላሂ ወኢና ኢላይሂ ራጅዑን ከወደ አማራ ክልል እየተሰማ ያለው ነገር እጅግ የሚያሳዝን ሆኖ ተገኝቷል። በአማራ ክልል መካነ ሰላም ላይ ታላቁ ኑር መስጂድ ላይ እየተሰማ ያለው ነገር እጅግ አሳዛኝ ሆኖ ተገኝቷል። በመስጊዱ ላይ የሚገኙት ኢማሙንም ጨምሮ በመስጊድ ውስጥ የነበሩ ሙስሊሞችን ሁሉ የታጠቁ ኃይሎች መጥተው ገለዋቸዋል። መጀመሪያ ላይ ወደ መስጊዱ አስገቡን የሚል ለረዥም ሰዓት የቆየ ግርግርና ብዙ ነገሮች እየተነገሩ ነበረ። ከዛ በኋላም እነዛ የታጠቁ ኃይሎች ገብተው ሙስሊሞቹን በሚያሳዝን ሁኔታ ገለዋቸዋል። ሙስሊም የሆነ ሁሉ ይህን ቪዲዮ በደንብ ሼር ያደርግ። እነዛ ወንድም እህቶቻችን አላህ እንዲያዝንላቸው ዱአ ይደረግላቸው። ለነሱ ቤተሰቦችም ሆነ ለመላው የሙስሊም ማህበረሰብ አላህ መጽናናቱን ይስጠው። አዲስ ነገር ከተሰማ አደርሳቸዋለሁ። በደንብ ሼር፣ ኮፔሊንክ፣ ሪፖስት እያረጋችሁ አድርሱት። ኢና ሊላሂ ወና ኢለይሂ ራጂዑን። በመካነ ሰላም ኑር መስጂድ አሸጉ ፋኖ የፈጸመው የሽብር ተግባር ላይ አራት ሰዎች መገደላቸው ተረጋግጧል። የመስጂዱ ኢማም የመስጂዱ ኸዲምና ሁለት ወጣቶች እኔ ስለዚህ ቡድን ሁሌም በምናገርበት ሰዓት የሚሰርቡኝ ደውለው እንኳን የሚናገሩኝ ሙስሊሞች ነበሩ። የዚህ ቡድን ጽንፈኝነት አሁን እየተጋለጠ ይገኛል። አላህ ስብሓነሁ ወተዓላ የሞቱትን ከሸሂዶች ይመዝግብልን፣ ደማቸውንም በቀላቸውንም በቅርቡ ይመልስልን። ስለዚህ ቡድን ግን እመልስበታለን። አሁን በዚህ ሰዓት እንኳን ይህንን ቪዲዮ እየሰራሁኝ አሸባሪው ፋኖ በመካነ ሰላም አቡበከር መስጂድ ላይ ከሙስሊሞች ጋር እየተዋከሰ ይገኛል። ይህ ቡድን ዋናው አላማን ሙስሊሞችን ማጥፋት ነው። እዛ አካባቢ ያላችሁ ሙስሊሞች እናንተም ያላችሁን ነገር ይዛችሁ ራሳችሁን አስከብሩ፣ ራሳችሁን ተከላከሉ። ከእንደዚህ አይነት ጽንፈኛ ቡድኖች ጋር ምንም የምትደራደሩበት ነገር የለም። ሕይወታችሁን ጠብቁ፣ ያላችሁን ነገር ተጠቀሙና ከራሳችሁ ላይ አስቆሟቸው። አልሐምዱላህ በጣም ዳህነኛሁን በጣም ለውጣለኛ ኡስታዝ ምን አጋጥሞ ነው? ምክንያቱም በጣም ብዙዎች በጣም ተጨነቁና፣ እኛም ጋር እየደወሉ እየጻፉ ነው። አንተም ጋር እንግዲህ ሆስፒታል አካባቢ ግርግሩን አይተዋል ብዬ አስባለሁ። ምን ተፈጥሮ ነው? እንዴት ነው? አሁንስ ያለ የጤንነት ሁኔታ ንገረን እስኪ። ያው በአጋጣሚ ዛሬ ሳምንት ትንሽ ኩላሊት ጠጠር ገጠመኝና ኩላሊት ጠጠር ኦፕሬሽን አድርጌ ነበረ በሌዘር በጨራሪያው ማግስቱ ወጥቼ ነበር። ኢንፌክሽን ሆነብኝ ና ሰኞ ገሉድ ሆስፒታል ተመለስኩ። ያው ኢንፌክሽኑ ትንሽ ጠንከር ያለ ነበር። እኔ ደግሞ የአንቲባዮቲክ አለርጂ ነኝ። አንቲባዮቲክ ስወስድ ደግሞ የበለጠ ጉዳቱ ይጨምራል። ና ያን ትሪት ለማድረግ ትንሽ ሐኪሞቹም ትንሆኑ ና የቻሉትን ጥረት አደረጉ። አልሐምድሌላ ዛሬ ግን ከሰሞኑ ከነበርኩበት የተሻለ ነገር የተሻለ ሕክምና አግኝቼ በጥሩ ጤንነት ላይ ነው የምገኘው። ያው እንዳልከው ሰው በጣም ተጨንቋል። እኔም ያንድ መረጃው እዚህም ሆስፒታል ምና ያለው በጣም ከፍተኛ ቁጥር ያለ ሰው መምጣት፣ የሰው መጨናነቅ ስላየሁ ነው ትናንት ፔጅ መልእክት እንዲተላለፍ ያደረግኩት። አሁን ባለው ሁኔታ እንግዲህ ለሁሉም በጤንነቴ በተሻለ ደረጃ እና በጥሩ ሁኔታ ላይ ንኛለሁት በተለይ ዛሬ በጣም በጣም ጥሩ ለውጥ አለኝ። ነበርኩበት ካሳለፍኩት ሳምንት ውስጥ ዛሬ በጣም የተሻለው የጤንነት ሁኔታ ላይ ነው የምገኘው በመሀልያው ኢንፌክሽን ስለነበር ሐኪሞቹም ደግሞ ኢንፌክሽኑ እንዳይባባስ ማለት ከመጣሁበት ሆስፒታል ከገባሁበት የኢንፌክሽኑ ቁጥር በተደጋጋሚ ጨምሮ ስለነበረ ያለ ማስተካከል በጣም የተለያየ ነገር እየሞከሩ አንቲባዮቲኮን በልዩ ሁኔታ ነው ለመስጠት ጉዳቱንም ለመቀነስ ና እሱን ለመጠበቅ ከሰው ክኪም ከሰው ትንፋሽ መራቅ ስለነበረብኝ ነው። አልሐምዱላ አላህ እንግዲህ የተሻለውን መርጦ ዛሬ በጥሩ ጤንነት እና በመልካም ሁኔታ ላይ ይገኛለሁ። የተጨነቁትንም ወዳጆች ስለኔ ያሳሰባቸው ኢትዮጵያውያን፣ ሁሉንም ወንድም እህቶችን እንግዲህ አመሰግናለሁ። በደረጋችሁ ጸሎታችሁ ደርሶኛል፣ መልካም ደራችሁ ለእኔ ደርሷል። አላህ ደግሞ ስነቱ ትልቅ የሆነ ጌታ ነው። እንግዲህ አትንካን አይባልም የመጣውን ነገር ለመማሪያ የመጣውን ነገር እንግዲህ ለብዙ ነገር መካሻ አላህ እንዲያደርግልን ነው የምንጠይቀው እንጂ፣ በጣም ደህና ነኝ። ሴፍሸ በጣም ለውጥ አለኝ። በጣም በጥሩ ሁኔታ የዛሬ በተለይ አዎ፣ ድምፅን ስለሰማን በጣም ደስ ብሎናል። እኛም አላህ ጨርሶ የማርህ ዶክተሮቹ ግን ኡስታዝ የሰጡህ አጠቃላይ ስለ ጤንነት ያሉ ነገር በጣም ጥሩ ነው። ኦልሞስት አሁን ትናንት በነበረው የምርመራ ውጤት እንትኑ የኢንፌክሽኑ መጠን ከነበረበት ቀንሷል፣ ጥሩ ሁኔታ ላይ ነው ያለው ብለዋል። ዛሬ ደግሞ አሁን አሁን ከዚህ ሰዓት በኋላ ምርመራ አለ ያለበትን ስታተስ ለማወቅ ከዚያ በኋላ ይወስናሉ። እንግዲህ ውስጥ አሁን እየወሰድኩ ስለሆነ መድኃኒቶቹ እንጂ በጥሩ ሁኔታ ላይ የሚያወቅ ዲጂታል ያለሁበት ሁኔታ የሰውነት የሁኔታ ውስጤ ጋር ያለው ነገር በጣም የተሻለ ነው። በጣም ኢትዮጵያዊ ሆስፒታል በተለየ መልኩ በሚገርም ሁኔታ ዶክተሮቹም ከመጀመሪያው ሰርጀሪ ጀምሮ እስካሁን ድረስ በጣም በብዙ ርብርብ በጋራ በቲም ሆነው በልዩ ሁኔታ ተከታትለውኛል። ያው እንትኑ የአለርጂን ጉዳይ በጣም ክሪቲካል ስለነበር እና እሱን አቮይድ ለማድረግና ጉዳቱን ለመቀነስ በጥሩ ሁኔታ ነው ሕክምና ያገኘሁት። በጥሩ ደረጃም ላይ ነው ያለሁት። አልሐምዱሊላህ በጣም ደህና ነኝ፣ በጣም ጥሩ ነኝ ያለሁት። አሁን እነሱም ያሉት ያንን ነው። ዛሬ እንግዲህ ደግሞ ጥሩ ነገር እንሰማለን ብዬ ተስፋ አደርጋለሁ። ከነገ በኋላ ያሉት ቀናቶች የበለጠ የተሻሉ እንደሚሆን አምናለሁ። በአላህ ፍቃድ፣ ምናልባት በእንዲህ ዓይነት አጋጣሚ የሰዎች ፍቅራቸውን ለማሳየት ለመጠየቅም ይመጣሉ ደግሞ አሁን ባለበት ሁኔታ የማይታሰብ ነው እና ምናልባት በቀጣይ ቀናት ወደ ቤት የምትገባ ከሆነ እዛው ቢሆን የተሻለ ነው የሚል ምክር አላቸው፣ ወዳጆች። በሱ ጉዳይ ላይ የምትለው ነገር ካለ አዎ። ኦልሞስት እዚህም አሁን ባለ ሁኔታ ከሰው ርቄ ነው። የሚመጡት ሰዎች በዚህ መልኩ ተገድቧል። የመጣም ሰው በማስክና በርቀት ካልሆነ በስተቀር ሰው ጋር ንክኪም ቅርበትም የለኝም። በቀጣይ ቀናቶችም እንዳልከው መውጣቱም ካለ ያንን ነገር ሙሉ ለሙሉ እንዲስተካከልና መፍትሄ እንዲያገኝ ያንኑ መከተል ስለሚፈልግ ሰዎች ከፍቅርም በላይ የሆነ መልእክት ገልጸውልኛል። ድዋቸው ደርሶኛል። ባሉበት ነው የሚያደርጉት ድዋ የበለጠም ሆኖ ውጤት ስላለው ለውዴታቸው አላህ እንግዲህ ውዴታቸውና የበለጠውን ውዴታ እንዲሰጥልኝ

ወንጀሎቻችሁን ሥራዎቻችሁን ሰብስበን ይዘናችሁ የመጣን ቀን እንዴት ነው? አኅዋሎቻችሁን ሆነው ሁለተኛ ጀማዓዎቻችሁ ምድር ላይ አብራችሁ ያሳለፋችሁትን ወዳጆቻችሁን፣ ሰርክሎቻችሁን፣ ጓደኞቻችሁን የምትወዷቸውን እንወዷችኋለን ምናም የተባባላችሁትን ያንን ጀማ ይዘን አላህ ዘንድ ስትቆሙ ፈከይፈ ሓልኩም እንዴት ነው የምትሆኑት ይላለ አላህ። በዛ ላይ ደግሞ ወውፍ ፍየት ሁሉ ነፍሲን ማከሰበት እያንዳንዷ ነፍስ የሰራችሁን ነው የእጇን ነው የምታገኘው። ወሁም ላይ ወለሙ አትበደሉም፣ አይጨመርባችሁም፣ አይቀነስባችሁም፣ ያላችሁ ይሰጣችኋል። ይላል አላህ ሱብሃነሁ ወተዓላ። ስራዎቻችን፣ ውሎቻችን እንዴት ይሆኑ? ስለ ኢሬቻ በዓል

ሽርክ ደግሞ ከባድ ወንጀል ነው። አንዳንድ ቦታ ከባህል ጋር የተደበላለቁ ሽርኮች በሁሉም ማህበረሰቦች ውስጥ አሉ። እሬቻም ከእንደዚህ አይነቶች ውስጥ አንዱ ነው። ብዙ ታሪካዊ አመጣጡን የሚያውቁ ሰዎች በግልጽ የሚያስቀምጡት ምሁራን፣ የጉዳዩ ባለቤቶችን የሚሉ ሰዎች የእኛ የዋቅፈታ እምነት ተከታዮች

የሆነች ለአላህ ብቻ የተገባችን ነገርን በአንድ በሆነ አጋጣሚ እንኳን ለሌላ አካል ያደረገው እንደሆነ አላህ አይምረውም፣ እስካልተውበት ድረስ ማለት ነው። ሙስሊም ሙእሚን ተውሒድ ያለው ሰው ቀንን አያመልክም። ማንን ነው የሚያመልከው? የቀኑ ጌታን አላህን ነው የሚያመልከው። ድንጋይ አያመልክም። ፀሐይ ጨረቃን አያመልክም። ወንዝን አያመልክም። ዛፍን አያመልክም አንድ አላህ ስብሓነሁ ወተዓላ ብቻ ነው የሚያመልከው። አንዳንድ ሙስሊም ዓቂዳውን በትክክል ካለመገንዘቡ የተነሳ ስደበላለቀበት እናያለን። ኢስላም ላይ የእናትን ደረጃ ካወቅኩት በኋላ በህይወት ካለቀስኩባቸው ጊዜያቶች በጣም ያለቀስኩበት ጊዜ እሱ ኢስላምንም በጣም በጣም የሚወደድኩበትም ነገር አንዱ እናት ያላትን ክብር ካየሁ በኋላ ነው። እንደዚህ ኢስላም ያላቃትን እናት በወዳትም የሆነ ወጣትነትም ይዞች ምናምን ስሜቶች አሸንፎች ልትናገር ትችላለች። ምና ጣልቃን እያነበብን ከና ሰሃቦችም ከእናቶች ጋር የነበራቸውን ነገር ሳስብ ሳንቤ የሆነ ነገር ሳስብ ለራሴ እኔ እንጃ እኔ ጋ ያላት ቦታ በጣም ጀመረ በጣም ነው ከፍ ያደረገልኝ እስላም፣ ምን ማድረግ ለእናቴ እንዳለብኝና እናቴን እንዴት እራሱ ማስደሰት እንዳለብኝ እስላም አስቀምጦልኛል። አልሐምዱሊላህ እንዳልኩሽ ነው እና የእሷን እንትን በምንም እንትን አለውም በህይወቴ ላይ ምንም አይነት ምትኖች ቢመጡ እናቴ እኔ እውነተኛ ሰው ነች፤ ለእኔ ብቻ ሳይሆን በአካባቢውም ለሚኖር ሰውም እውነተኛ ሰው ነች። አንድ ሰው መቶም ቢያዛት የምትታዘዝ አይነት ሰው ነች። ሀቅን ከመቀበል አንፃር፣ ካሸነፍሻት እኔ እንኳን ጥፋተኛ ሆኜ አንቺ መተሽ፣ በሀቅ ካሸነፍሻት አለቀ። ለእውነት ያደላሉ። ሀቅ ላይ ምንም ጥያቄ የለውም። በእናቴ ጉዳይ በጣም ሀቅ ላይ አንድ ጊዜ መስጊድ ውስጥ ወላጆቻቸው እርጅና በተጫናቸው ጊዜ ውፍ አትበሏቸው የሚለው ነገር መጣ። ስሰማ ያን ነገር በጣም ውስጡ የተረበሸበት ጊዜ ነው። ለምን ያው እናቴ በጣም ድርዳት እንትጣያለሽ። ከዛን የሆነ ወጣትነት ላይ እኮ የሆኑ ቃላቶችን ልትናገሪ ትቻለሽ። እኔ ደግሞ በጣም ለእኛ ነኝ ቶሎ ጣላና የሆነ ነገር ተናግሬ ምናምን ወይ የሆነ ነገር ሰብሬባቸው ወጣሉ። ከዛ ግን ተመልች መጥቼ ደግሞ ይጠሳደጋታል። ያው እሷም ተቀበለኛለች። አንዱ ወንድማለኝ ታናሽ ነው ታላቂ ነው በጣም በህይወቴ ላይ እሱም የእናት አይነት ስ ባህሪ ነው ያለው በጣም እንትን ነው። ያው አልፎ አልፎ መጋጨቶች ምናምን ይኖራሉ ቤት ውስጥ ብዙ ነገሮቻችንን እርስ በርስ ነው ከፍር ተደራድገን እንትን የምንላቸው። ምን አይነት ነገር ተፈጠረ? አንድ ጊዜ ሰዎች ይጣላሉ እርስ በርስ። እሷ ሴት ነች። እሷ መሀል ስትገባ እሷን ይፈነግቶታል።